ከኢትዮ ቴሌኮም የገዛነውን ፓኬጅ ዳታ ከሆነ ወደ ቮይስ ቮይስ ከሆነ ወደ ዳታ መቀየር እንደምንችል ብዙዎቻችሁ አይዲያው ይኖራችኋል ብዬ አስባለሁ በዚህ ዝግጅት ደግሞ በቴሌብር እንዴት ከዳታ ወደ ቮይስ ከቮይስ ወደ ዳታ መቀየር እንደምንችል እናያለን ማለት ነው ቴሌብር ላይ እንገባና አፕስ የሚለው ውስጥ ስንገባ ማይ ኢትዮቴልን እናገኘዋለን ማለት ነው። ማይ ኢትዮቴልን ቴሌብር ላይ እንደዚህ ከከፈታችሁት በኋላ ፓኬጅ ሼር ኤንድ ኮንቨርት የሚለውን አንድ እንነካዋለን። እኛ የምንፈልገው ፓኬጅ ሪሶርስ ኮንቨርሽን የሚለውን ወይም ደግሞ መጨረሻ ሶስተኛ ላይ ያለውን ይሆናል ማለት ነው። ከዚህ መካከል እናንተ ቮይስ ከሆነ ወደ ዳታ መቀይሩት፣ ከዚህ ጋር ስትነኩት ቮይስ ያስመርጣቸዋል ማለት ነው። እስከ ቀኑ ከታች ፓኬጅ ታይፕ ደግሞ ኢንተርኔት ይሆናል ማለት ነው። አማውንቱን እዚህ ጋ ትጽፋላችሁ። ከታች ኢኩቫለንት አማውንት ያሳያቸዋል ማለት ነው። የመረጣችሁት የደቂቃ ብዛት ወደ ዳታ ሲቀየር ምን ያክል ይሆናል የሚለውን ይሄው እዚህ ጋር ያሳያቸዋል ማለት ነው። ከዛ ከታች ኮንቨርት የምትለዋ አክቲቭ ትሆንላቸዋለች። ኮንቨርት ስታደርጉት ሙሉ ፕሮፐርቲ ነው ያሳያችሁና እናንተ ኮንቨርት ስትሉት ፊኒሽ ያደርግላቸዋል ማለት ነው።